ውዶች ይሄ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ጽናትና ኪራ አሁን ላይ ሰላም አይደሉም። በቤቲ ምክንያት ፍቅራቸው ያው እንደተበጠበጠ ሁላችንም ቪዲዮን ተመልክተናል ማለት ነው። ኪራ ምንድን ነው የሚለው አውጥቼ ነው የምጥልሽ፣ እና መጀመሪያ ለምን ወጣች ተመልሰች ደግሞ ሰራተኛ እንዳለ እያወቅሽ ለምንድን የተደረብሽው ሲላት እሷ ደግሞ ይሄን ሁሉ የምታደርገው ቤት እያስፈራራቸት ነው ያለውን ነገር አብረን እንጋፈጣለን ስትለው በቃ ከአሁን በኋላ የኛ የአገረሽ ፍቅር ስለተመለሰ ከቤት አስወጥቼ ሳልወረውርሽ ውጪ ልኝ ከኔ ራቂ ብሎ ገፈተራት ማለት ነው። አስፈራራት። ሰላም ሰላም፣ ውድ አገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ፣ እንዲሁም በዓለም ዳርቻ ያላችሁ የእግዚአብሔር ሰላም ብዝ ትርፉ ይበልላችሁ። ሀገራችንን እግዚአብሔር አምላክ ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ እንዲሁም ደግሞ የፅናት ድራማ እንደኔሱ ሲሆነባችሁ፣ ፕሊስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ሆኑ እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮዎች እና እንዳልኳችሁ አዳዲስ መረጃና አዳዲስ ቪዲዮ እንዲደርሳችሁ ሁላችንም ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እና አሁን ላይ ቪዲዮ እንደተመለከት ነው ብጥብጥ፣ በጽናትና በኪራ በኩል ብጥብጥ የወጣው ኪራ ሁላችንም ተመልክተናል። ኪራ ለጽናት ሲል ነበረ ይህም ሁሉ ሲያደርግ የነበረው። ጽናትን ራቂ ከኔ፣ እኔ ላንቺ አላስፈልግሽም። ከአንዴም ሁለቴም እኔ አንቺን ጎድቼሻለሁ እኔም ማስፈልግሽ አይነትም ሰውም አይደለሁም አንቺ እንደውም ጠንካራ ነች ሲላት፣ እሷ ደግሞ እኔ ምኑ ነኝ፣ እኔ እኔ እኮ ምንም ጠንካራ አይደለሁም ያለ አንተ እኮ እኔ አሁን ላይ ምንም መኖርም ምንም መሆንም አልችልም ስትለው ነገር ግን እሱ ያለውን ነገር በፊት ለቤቲ ቤቲ ባደረገችው ድርጊት ለእሷ ያለውን ሚስጥር ግልጽ ባያደርግም ጽናት እንድትዋረድ አይፈልግም ማለት ነው። እና ለእሷ ሲል ብዙ ነገር እያደረገ ነበረ። ነገር ግን አሁን ላይ በዚህ ክፍል ስንመለከት ደግሞ እንደውም ከቤት አውጥቼ ወረውርሻለሁ ብዬ ነበረ ሲል ቀጥታ ቤቲ ምን ብትል ጥሩ ነው፣ እኛ እስክንመለስ እዚህ እንዳጠብቂን ስትል ከዛ ትንሽ ቆይቶ ከቤቲ ጋር ምሳ ግብዣ እዛ ከቤቲ ጋር ምሳ ግብዣ ስላላቸው አብረው ሲሄዱ ጽናትዬ ተከተለቻቸው ማለት ነው። ምክንያቱም ጽናትዬ በጣም ለኪራ ትልቅ ቦታ አላት። ያለውን ነገር አብረን እንጋፈጣለን ንገረኝ ብትለው ያለውን ሚስጥር ግልጽ ሊያደርግላት አልቻለም። ኪራ ማለት ነው አሁን ላይ ነገር ግን ምን ቢላጥሮ ነው የአገረሸ ፍቅራችን ስለተመለሰ አንቺም ወደ ስራሽ ተመለሰሻል። ቤቲም ወደ መጀመሪያዋ ወደ ፍቅረኛዋ ተመልሳለች እና እንደ ቤቲ የሚወደኝ ሰው እንደሌለ አወኩኝ ሲል ግርም ምን ያላት ግርም ምን ያላት ጽናት ልታምን አልቻለችም። እንደውም ቤቲ ምንድን ያለች ቤቲ ምንድን ያለችው እኛ እስክንመለስ ድረስ ቤት እንዳናገኝሽ ስትላት፣ አይ ቀለበትማ ሳደርግልሽ ማየት አለባት ከዛ ስትላት ጽናት በጣም ነው የደነገጠችው። በጣም ነው ያዘነችው። ያልጠበቀችው ነገር ነው እየተፈጠረው በዛ ሰዓት እና እኔ ራሱ አላመንኩም በነገራችን ላይ ምክንያቱም በጣም ነው የሚዋደዱት ኪራና ጽናት፣ አሁን ሳይሆን ከመጀመሪያም ጀምሮ ያው ሰራተኛ ብትሆንም በጣም ትልቅ ቦታ ትልቅ ክብር ትሰጠዋለች ለኪራ ማለት ነው እና እሱም በዛ የተነሳ በጣም ነው በቃ የሚቀርባት፣ የሚዋደዱ ማለት ነው። ብዙ ጥላቻ በመካከላቸው ተፈጥሮ ራሱ በቃ መቼም ተራርቆ ያውቁ ጽናትና ኪራ ማለት ነው። ብዙ በመካከላቸው ተፈጥሯል ጥላቻ ተፈጥሯል፣ ግን ዞሮ ዞሮ አንድ ሲሆን ነው የምናየው ማለት ነው። ከዚህ በፊትም ግን አሁን ላይ በቃ ግርም ምን ያለኝ እንደውም ጽናትን ሲያስጠነቅቃት ብር ነው የምትፈልጊው፣ ሰላሳ ሺ ነው፣ አስር ሺ ነው፣ ሀያ ሺ ነው፣ የፈለግሽን እሰጥሻለሁ፣ ብን ብለሽ ከህይወቴ ውጪ ሲላት፣ ጽናት በጣም ተናዳ ነበረች። በጥፊ ስትለው ከእንግዲህ በእኔ ላይ እጅሽን እንዳታነሺ እና ቤት ለቀሽ ውጪልኝ፣ ብን ብለሽ ከህይወቴ ውጪ። አሁን ላይ የሀገረሻ ፍቅሬ ተመልሷል። አንቺም ወደ ስራሽ ተመልሰሻል። እኔም ደግሞ የሀገረሻ ፍቅሬ ስለተመለሰ ያለፈው አልፏል፣ ያ ያለፈ ታሪክ ነው ብሎ ጽናትን ገፈተራት፣ አስፈራራት ኪራ ማለት ነው። ነገር ግን ያው ድራማ ቢሆንም ትንሽ ጽናት እየሲከፋት እኔንም ትንሽ ይከፋኛል ማለት ነው። ምክንያቱም የሆነ እየተፋቀሩ ዘና ፈታ ሲሉ ደግሞ እኛም ዘናፈታ ነው የምንለው እንዲሁም ያስደስትናል። ነገር ግን ዙሩ ዙሩ እንደሚገናኙ ተስፋ አደርጋለሁ ማለት ነው። ያው ቀለበት የተባለው ነገር ያው እና ያለን እስኪ በሰፊው በቀጣዩ። ደግሞ የእውነት እንደው ኪራ፣ እኔ ግን እንደማስበው ከሆነ ቤቲን እውነት ምሳሌ ጋብዛት ነው የእውነት እንደው ያገረሸ ፍቅር ተመልሶ ነው፣ ለእኔ ጥያቄ ነው የሆነበኝ። እና በቃ የእኔ ፍቅር እንዶ ማስብበታለሁ። እንዳንች እኮ የሚወደኝ ሰው የለም ያላት ቤቲን ማለት ነው። ለእኔ ስቲ፣ ለእኔ ስቲ ጽናትን መርዛ ጠጥተሻታል፣ ለእኔ ስቲ ሰውን ለመግደል ሞክረሻል፣ ለእኔ ስቲ አላት ለኔ ስቲ አሁን ደግሞ የጽናትን የራቁት ፎቶ በማስፈራራት ከኔ ላይ ጽናትን አርቀሻል። ይሄን ሁሉ ለእኔ ስቲ ነው ምስዋት የምከፊ፣ የእውነት ተወጅኛለሽ አላት። እኔ ኮ ባልወድክ ኖሮ ይሄን ሁሉ አላደርግም ነበር አለችው ማለት ነው ቤቲ። እኔ ለአንተ ስል እስከ ጥግ ድረስ የትም መሄድም የትም መድረስ እችላለሁ። ለአንተ ስል የማላደርገው ነገር የለም። እኔ ኮ ኪራ ወድጅ አይደለም ስለማፈቅር እና ስለምወድ ነው ይህ ሁሉ ድርጊትን የምፈጽመው አለች ማለት ነው ቤቲ ለኪራ ከዛማ ኪራም ምን ቢል ጥሩ ነው እኔማ እኮ አየውሽ አየውሽ ስታደርጊ እኮ አየውሽ ፍቅርሽ በቃ እንደውም ከፍቅርነት አልፎ ሴጣን ያደረገሽ አላት ማለት ነው ምክንያቱም አንተ ምንም በለኝ ምንም ነገር እኔ ለማድረግ ወደ ኋላ እምል ሰው እንዳልሆንኩኝ በደንብ አርገት አውቃለሁ ለአንተ ስል እማላደርገው ድርጊት ነገር የለም ብላ ቤቲ መለሰችለት ማለት ነው ኪራም ደግሞ በደንብ አርገ ያውቃል እሷ ብዙ ነገር እንዳደረገች ብዙ ነገር ቤት ውስጥ ከዚህ በፊት እንደተፈጠረ ጽናትን መርዝ እንዳጠጠቻት ብዙ በቃ የመግደል ሙከራ እንዳደረገችው እያንዳንዱን ነገር ኪራ ያቀል ማለት ነው ያን ሁሉ የምታደርገው ኪራን በጣም ስለምትወደውና ስለምታፈቅረው ስለዚህ አሁንም ቢሆን ኪራን ማጣት አትፈልግም ቤቲ እኔ ለአንተ ስል እኔ በአንተ አልደራደርም ለአንተ ስል ምንም ከማድረግ እኔ ወደ ኋላ አልልም ስትለው አየሁሽ እኮ እንዳንቺ እንዳንቺ የሚወደኝ ሰው እንደሌለ አወኩኝ ብሎ ነገራት ማለት ነው። ግን ምሳ ግብዣ አብረው ሲሄዱ አላማረኝም። ምንድን ነው ምናልባት ያው ኪራ እውነት ለመናገር አሁን ላይ ጽናትን ቢያስፈራራትም ደግሞ ከቤት ነው ጎትቼ የማወጣሽ፣ ይሄ እኔ ቤት ነው፣ ያገረሸ ፍቅሬ ተመልሷል ቢልም እኔ እንጃ ያው ለማስመሰል ይመስለኛል። ወይም ደግሞ አውቆ ልክ ቤቲን እንደሚወድ አስመስሎ የሆነ ነገር እኔ እንጃ የሆነ ነገር ያሰበው ነገር አለ፣ እኔ እንደማስበው ከሆነ እንጂ ቤቲን እንደው የፈለገ ነገር ቢሆን ቤቲና ኪራ አንድ ይሆናሉ ብዬ እኔ እንጃ አላውቅም። ተስፋ አላረግም። ምክንያቱም ከዚህ በፊትም ተስማምተው አያውቁም ካንዴም ሁለቴም እንደማይወዳት እንደማያፈቅራት ግልጽ አድርጎ ሲናገር ሁላችንም ሰምተናል። እና ደግሞ ማለት ነው ኪራ ዞሮ ዞሮ ከጽናት ጋር አብረው እንደሚቀጥሉ ተስፋ አረጋለሁ። ያው እነሱ ከዚህ በፊትም ይጣላሉ፣ ዛሬ አዲስ አይደለም። ኪራና ኪራና ጽናት ለነሱ ጥላቻ አዲስ አይደለም። በነገራችን ላይ ሁላችን እንደምናውቀው ሁሌ እንደተጣሉ ነው። በፊትም ማለት ነው ፍቅራቸውን ሳይገላለጹ በፊትም እንደተጣሉ ነው። ነገር ግን ያው ስለሚዋደዱ እርስ በራሳቸው ስለሚረዳዱ ነው ዞሮ ዞሮ አንድ የሚሆኑት ማለት ነው። ግን አሁን ላይ ከቤት ጎትቼ ነው የማውጣሽ፣ የአገረሸ ፍቅሬ ተመልሷል፣ በቃ ቤቲ ምናምን ሲል አላመነችውም። በፍጹም በፍጹም ጽናት ልታምን አልቻለችም። ኪራ አንተ እንዲህ ስትሆን ማኔ ዝም ብዬ አላይም፣ ከአንተ ጋር ያለው ነገር ጋፈጣለሁ በግልጽ ነገረኝ ብትለውም በፍጹም ሊያስረዳት አልቻለም። ጭራሽ ገፈጠራት ደነገጠች። ሲገፈትራት ኪራ እኔን አለችው። አዎ አንቺን ነው እንደውም ከቤት ጎትቼ እንዳልወረጉሮች ሲላት በጣም ነው ያዘነችው ማለት ነው። ከዛም በኋላ ለምሳ ግብዣው እየሄዱ እያለ በኋላቸው ስትከተላቸው ኪራ እያለች ተከተለቻቸው ማለት ነው። እሷ ግን ለኪራ ብላ ነው ጽናትም ማለት ነው። ደግሞ ኪራም ለጽናት ብሎ ነው ብዙ መስዋዕት እየከፈለ ያለው። ግን አሁን ላይ ደግሞ ቤቲን እወዳታለሁኝ ወይ ደግሞ ያገረሸ ፍቅር ፍቅራችን ተመልሷል ሲላት፣ ምን ታርግ ጽናት ግራ ተጋባች እኮ ጓደኞቿም ሲያማክሯት ነበረ። ሃናም ደግሞ አይዞሽ አለውልሽ፣ እንዲሁም ደግሞ ምሩዬ የጽናት አዲሷ ጓደኛ ይመክሯታል። አይዞሽ በርቺ፣ ደግሞ ይሄን ነገር እያደረገ ያለው እኮ ኪራ ላንቺ ሲል ነው ይላሉ ማለት ነው። እንዲሁም ደግሞ ሰራተኛዋንም እየጠረጠረቻት ነው የሆነ መታወቂያ ከፍራሹ ስር አግኝታ መታወቂያው ትክክለኛ ስሟ የሰራተኛ ማስረሻ ነው ነገር ግን ክችል ላይ ያው ሰራተኛ መጀመሪያ ስትመጣ የሚጠሯት ማነች አንድነት ናት አንድነት ናት የሚሏት እና ስሟ አንድነት ነው ትክክለኛ ስሟ ደግሞ መታወቂያ ላይ ማስረሻ ነው የሚለው መጠርጠር ጀምራለች እያንዳንዱን ቀስ ብዬ በግልጽ ደርስበታለሁ ብላ ነው ከሄደችበት ተመልሳ እንደውም ከዚህ ቤት አልወጣም ብላ ተመልሳ የመጣችው ምክንያት ምንድን ነው? ቤቲ ያደረገችውን እያንዳንዱ ነገር ለመከታተልና ቼክ ለማድረግ፣ በኪራ ላይ ምን እየተካሄደ እንዳለ፣ በእሷ ላይ ምን እንደተካሄደ እንዳለ ሁሉን ነገር በቃ በግልጽ ለማወቅ ነው። ከሄደችበት ተከራይታ ካለችበት ተመልሳ የመጣችው ጽናት ማለት ነው። አሁን ላይ አንድ ባንድ እየተከታተለች ነው። ነገር ግን ኪራ ደግሞ ተገልብጦ ቁጭ ብሏል ማለት ነው። ነገር ግን እውነት ሊጋብዛት ይሁን፣ እውነት ምሳ አብሮ ሊበሉ ይሁን፣ እውነት ቀለበት ሊያስርላት ይሁን፣ እስቲ አስቴታችሁ እንደተለመደ በኮሜንት አስቀምጡ ማለት ነው። በቀጣይ ደግሞ በሰፊው የእውነት ቀለበት ያስርላታል ወይስ አያስርላትም የሚለውን ደግሞ የምናየው ይሆናል ማለት ነው። እኔ በበኩሌ እኔ እንጃ የሆነ ነገር ያሰበው ነገር አለ ብዬ ነው ማም ነው ከመቼም መቼም ቢሆን አብሮ ምሳ በልተውም አያውቁም። ከቤቴ ጋር ከዚህ በፊትም ወጥቶ አያውቁም። ግን እኔ እንጃ እኔ ራሱ በጣም ነው የገረመኝ ማለት ነው። እስኪ ምን ብላችሁ ታስባላችሁ? የኪራና የቤቴ ነገር የሚቀጥል ይመስላችኋል? እኔ እንደሚመስለኝ ከሆነ አሁን ላይ ያው ከዚህ በፊትም እንዳየነው ለጽናት ብሎ ነው ብዙ ነገር እያደረገ ያለው የማይወዳትን የማያፈቅራትን ቤት የሚቀረባት ለጽናት ብሎ ለምን ጽናት እንድትዋርድ ስለ እና እንዳልኳችሁ ጽናት እንድትዋረድ ስለማይፈልግ ነው። ስለነበረ ቆይታ አመሰግናለሁ። አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።